የተወደዳችሁ ተመልካቾቻችን እንደምን ሰነበታችሁ? አሁን ደግሞ የእልፍኝ ጨዋታ ጊዜ ላይ ደርሰናል። እኔ ያያነው አለነ ከሶስ እና ተሜ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ሶሲ እንት እንዴት ቆያችሁ? እንዴት ነህ? ሰንበት እንዴት ነው? እንዴት እያሳለፋችሁ ቆያችሁ? ይህን የእልፍኝ መዝናኛ ፕሮግራም በጣም ቆንጆ ነበር። በጣም ደስ ይል ነበር። አዲስ ተወዳዳሪ ምጥባል እንዴት ልትሆን ነው ተሙ? በጣም ተነግሮላል አይለኛ ተወዳዳሪ እንደሆንክ እልፍኝ ጨዋታችን እንግዲህ መንደርደሪያው ላይ ነው የምንገኘውና፣ ሶሲ ወይ እስኪ ድመት ስጥቼው የድመትን ድምፅ አውጭልኝ። የትኛዋ ድመት የትኛዋ ልብቆ? እሺ የውሬን ውር የሚል ሰው ያስፈልገኛል። ሚያው ሚያው አልመጣም። ሚያው እስኪ ሶስተኛ ግዴ ድገኝ። ሚያው አይ፣ ጾም ስለሆነ ሳምባ ያላገኘች ድመት ነው የመሰለችኝ። ያልበላ ትንሽ ተሙ። ደግሞ ድመቷ ስትቆነጠት ጆሮዋ ሲቆነጠት የምታሰማው ድምፅ፣ እንደ እባክህን አሰማን ማለት። ቆንጥጠህ ታውቃለህ አንተ ጠያቂው? ሲጠየቅ እኔ ጠያቂ ነኝ። አሁን አይ፣ ነገር ገጥሙኝ ድመት ሲቆነጠጥ ሲቆነጠጥ እኔ ልበልህ ነገር ድመት ለማንኛውም የዛሬ ጨዋታችን፣ በጨዋታችን ሂደት ነጥብ የጣለ ሰው የተለያዩ እንስሳት ድምፅን ያወጣል። በደንብ ካላወጣችሁ ያው እንደ ድመቷ መቆንጠጥ አይቀር። አመሰግናለሁ። የዛሬው ጨዋታችን በሁለት ይከፈላል። ድካምና ጭንቀትን ለማስወገድ የሚረዱ አራት ያሰራር ልምዶችን መሰረት ያደረገ። አዎ ጨዋታችን በዛ መሰረት ያደረገ ይሆናል። ሁለተኛው ደግሞ እንደገና የእንስሳት ነክ ተረትና ምሳሌዎች፣ ምሳሌያዊ አነጋገርን የተጓደሉ ጅምር ምሳሌያዊ አነጋገሮችን መሙላት ይሆናል። በእያንዳንዱ ጥያቄ ግን ነጥብ የጣለ ሰው ቅጣቶች ሳይሆኑ ትእዛዝ አለበት። ምን አይነት ትእዛዝ? የተለያዩ የእንስሳት ድምፅ የማውጣት ያለወጣ እንደ ድመቷ እቆንጣለሁ፣ ላጠፋሽ ድመት። ስለዚህ ወይ አማርኛ መመራችን እናመሰግናለን። ወይ አማርኛ መመራችን እያያዝንብን በትክክል ምሳሌ አንድ ነበሩ ማለት ነው። ጎበዞች። ስለዚህ የመጀመሪያው ዙር ጨዋታ ይቀጥላል። አዎ ጨዋታችን ማለት ነው። የዚህ ጨዋታ ያመጣናቸው ነጥቦች ዲልካርኒን ሀብቴ ባሴ፣ ሀብቴና ደምሴ ጽጌ የተረጎሙት ጠብታ ማር ከሚለው የወሰድነው ነው። አራት ያሰራር ሂደቶችን ለአሰራር የሚያግዙ ነጥቦችን ነው ያመጣ ነው። ዝም ብለንም አይደለም ከወቅቱ ጋር ሙቀቱ እንደዚህ ስራ መብዛቱ እኛ ስንደካክ ስንደክም እንደዚህ አይነት ነገሮች ያስፈልጉናል ብዬ ነው እንደዚህን አራት ጉዳዮችን ያመጣዋቸው። በነገራችን ላይ ዴል ካርኔጊ የተሰኘው መጽሐፍ አንብቤዋለሁ እኔ በጣም መወዳት፣ በጣም ትንሽ ትንሽዬ መጽሐፍ ናት። መጀመሪያ ስትዋጋዋ ስንት ይመስላላት? መጀመሪያ ለትምህርት ስትበቃ ልጠይቅህስ፣ አስር ብር ነበረች። ያው መጀመሪያ ላይ እኔ ከሰው ሳነባት አስር ብር ነበረች በማግስቱ ደግሞ 15 ብር ስትገባ ይገዛዋል አሁንም ደግሞ በስልክ ያለ እኔም ከዚህ ከወቅቱ ጋር አያይዤ ከራሴ ድካምም እዚህ ከሙቀቱም ጋር አያይዤ ነው ሪፈር አድርጌ ሌላም ሰው ሊሆን ይችላል ብዬ እነዚህን አራት በጭንቀትና በድካም ጊዜ አራት ያሰራር ስልቶችን ያመጣናቸው። መረጃውን ካቀረብኩላችሁ ካነበብኩ በኋላ እነሱን መሰረት አድርገን አዎ፣ ጨዋታችን ይቀጥላል። ህግ አለ። ህጉ ምንድን ነው? ያው የተለመደው ነው። በ15 ሰከንድ አዎ ላለማለት መሞከር ነው። በቀረበልን መረጃ መሰረት አዎ ላለማለት መሞከር ነው። አዎ ያለ በ15 ሰከንድ ውስጥ አሸናፊ ይሆናል። አዎ ያለ ደግሞ የተሸነፈ ወይም ነጥብ የጣለ ያቺን ቅጣት መጥራቱ በለመባሉ አይቀርም። እንቀጥላለን። የጨዋታው ግ ተናግር ያለው ተሙ ጋር እንቀጥል። ተሙ ደረቱን ነፋ። አቤት አቤት አቤት! እንደምንጂ እንኳን እጅ ምሰጥ። ስለዚህ ተሙ አንደኛው የአሰራር ልምድ በወቅቱ ከምትሰራው ስራ ጋር ግንኙነት የሌላቸው ወረቀቶችን ካሉ ከጠረጴዛ አስወግድ ስራህን ቀለል የስራ ብዛት ሰዎችን አይገላቸውም ከገደላቸው ጭንቀትና ውጥረታቸው ነው የሚገል ይላል በዙሪያ ያሉ ስራ ስራ ስትል ማንኛውም ቁሳቁስ አላስፈላጊ የሆነ ቁሳቁሶችን ዘወር አርጋቸው ነው የሚል በቀደም ግን ኮምፒውተር ላይ እየተጠቀም ከአንተ ኦፊስ ላይ በዙሪያ ወረቀት አለ መጽሐፍ አለ እስክርቢቶ አለ ብዙም ተከበህ ነበር በመጽሐፍና በወረቀት ጋጋታ። ጥሩ ነው? ጥሩ አይደለም። ጥሩ እንዳልሆነ ግን ታውቃለህ አይደለም? ስራ ለመስራት ስለማይመች ገና ስትገባ የወረቀቱ ክምር ነው የሚያሳስብህ። ያሳስባል እሱ። ስለዚህ መወገድ አለበት። መወገድ አለበት፣ በጣም ሁልጊዜም መወገድ አለበት። ነጻ ሆነህ ለመስራት እንደዛ መሆን አለበት። በእውነት በእውነት፣ ሁልጊዜ ሁልጊዜ፣ እያንዳንዱ በገባህ ቁጥር ማለት ሁልጊዜ ሳይሆን ስራ እንድትጀምር ስትመጣ፣ ቤቴ ላይ ቢሆን ንቁ ነህ። ግን ለዛ ነገር ንቁ ነህ፣ ለማስወገድ፣ ለማጽናት ስታስወግደው ንቁ ትሆናለህ ትሆናለህ። በጣም የእውነት የእውነት ተሚ አሸንፏል ያለው። በእውነት ለመናገር ተሚ አሪፍ ነው። የእውነትን ግን በጣም ያዘጋጀውልህ ጥያቄ በጣም የምትገርም ነበረች። ነግሬ ያለው መጽሐፉን ስላነበብኩት አልሸነፍም ብዬ ነበር። በጣም ጥሩ ሶስዬ፣ ስራህን ወይም ስራሽን እንደ አስፈላጊነቱ በቅደም ተከተል አከናውን አከናውኝ፣ ምን ማለት ነው? በቅደም ተከተል አንደኛ፣ ሁለተኛ የቅድሚያ ቅድሚያ መስጠት። ማር፣ ነጥብ ጥለሻል። ስለዚህ የሴት ዶሮ የማሽካካት ድምጽ አውጭልን። በቃ አሁን አዩ ለመጣት በጣም ፓሽኔቱን እንደሚመጣ ነው የሚያ አስደጋግምሻለሁ። ጥሩ አድርገሽ ካል አሽካካሽ አሽካኪ፣ ልሳ እንዲህ የሴት ዶሮ ጭር ያለችውን አይደለም። አንድ ሁለት ድምጽ ነው የሚከብደኝ። ሶስት አሽካኪ። እሱማ ልጆቿን ስጠራ ነው፣ ዶሮዋ ልጆቿን ስጠራ ነው። እግዛት ማገዝ ትችላለህ ማለት አቅጣጫው ሰወጣ እንጂ እሷር ልጅ ዝም ብላ አቅጣጫው መስጠት አንቺ እንደዚህ ነው የሚባል በላት እንደዛ ነገር ላናመጣው እንችላለን። በደንብ ተሜ ሶስተኛው የአሰራር ልምድ፣ አንድ ችግር ባጋጠመ ጊዜ ለመወሰን የሚያስችሉህ መረጃዎች ካሉ ውሳኔ ስጥባቸው። ከመወሰን ከመወሰን ሁልጊዜም ወደኋላ ትበል። ምን ማለት ነው ወደኋላ ትበል? ለምትፈልገው ነገር ለማሳካት እንግዲህ የውሳኔ ሰው መሆን አለብን። በአማርኛ ባጭሩ እንደዛ ነው እንደዛ ነው በእውነት የነገርኩህ ምኑን የነገርከኝ? መወሰኔውም የውሳኔ ሰው መሆን እንዳለብህነዋል። ምን በምን ጊዜ ስራዎችን ለመስራት ስትፈልግ ወደኋላ ማመንታት እንደኔድ ብለብል የሚገልጽ አማርኛ ነው እና ስራ ልትሰራ ስትፈልግ በማንኛውም ሰዓት ያንን ነገር ለማሳካት ወደኋላ ማለት የለብህም። የውሳኔ ሰው መሆን አለብህ። እዛ አለብህ፣ አለብ አልቻልኩት። ያሸነፈኝ ያሸነፈኝ ነው። አሁን አንተ ጨርሰናል። ከእሷ ቀጥሎ ግን እመጣልሃለሁ። እኔ የምልህ ከዚህ በላይ መጠንከር አለበት እያልከኝ ነው። የእኔ እንደዚህ የማጭበርበር መጠኔ ከፍ ማለት አለበት አሁን እንድትልልኝ። ሦስት እና አራተኛው የአሰራር ዘዴ ላይ ልምድ ላይ እንገኛለንና ማስተባበርን መምራትና መቆጣጠርን ተማሪ ይላል። ከዚህ ከጭንቀትና ከስራ ብዛት የሚመጠን ውጥረት ለመቀነስ ምንድን ነው ያልኩኝ? ማስተባበርን መምራትን ተማር ተማር። ተማሪ እማራለሁ፣ ተማሪ እማራለሁ፣ ተመራመሪ እመራመራለሁ። ግን ምን ማለት ነው? ምን ማለት ነው? ምንድነው ነው የዚህ ጥቅም ምንድነው? ማስተባበርና መምራት ካልቻልክ ነገሮች እንደፈለግካቸው አይሄዱም? ስለዚህ ጭንቀት ይይዛል። ያኔ እንደዛ እንደዛ ነው። በእውነት በእውነት እንደዛ ነው እንደዛ ነው። ያው ህይወት ክንም እኮ በትክክል መምራት ካልቻልክ ጭንቀትና ድብርት ውስጥ ትገባለህ። ምክንያቱም ብዙ ነገሮች ስለሚበላሹብህ ይበላሻሉ፣ ይበላሻሉ። በእውነት በእውነት መበላሸት አይቀር አይቀር፣ መበላሸታቸው አይቀር አይቀር። በደንብ ማስተባበር መምራትና መቆጣጠር፣ ሶስቱን በደንብ አቀራሽ፣ ሶስቱን በደንብ ካልቻልክ፣ አዎ ማያሳለ አዎ ብላለ

ምጣ አይነት ነገር አንተ ወደ ፍየል ወሰድ ነው። እስኪ በቃ ነው ነው ግን ህግ ያስከበርክ ማለት መሆን አለበት። ጥያቄና መልሲ ቁም ነገር ነው። የበግ ነው ወይ? ድምፁን ማውጣት ከባድ ነው በጣም ጉሮሮ ላይ እኮ ወፍራም ድምፅ ይፈልጋል። ያንበሳ ነገር ነው። እኔ በትክክል ማዛጋት በለው እስኪ ወይ ያ አልቻልኩትም። አሸናፊያችን የእለቱ የመጀመሪያው ዙር አሸናፊ ልክ ብላለች ለትየመሸነፍ ስነልቦናውም አለ ተጫጭለሱስ ሁለተኛው ዙር ጨዋታችን ተረትና ምሳሌ፣ ምሳሌያዊ አነጋገር የህዝብ ናቸው ይታወቃሉ። በዛ በጣም ሀብታሞችን እና ካሳ ገብረ እግዚአብሔር ግን ምንድን ነው የእንስሳት ነክ ተረትና ምሳሌዎችን ህብረ ብሔር ከሚል መጽሐፍ ላይ እዛ ወስጄ ነው የተወሰኑትን። ቅድም ተሜን የጀመርክ አሁን ሶሲ ዝግጁ ዝግጁ ጅምር። ምሳሌያዊ አነጋገሮችን ማሟላት ነው። ቅጣቱ አሁንም እንደቀጠለ ነው። ወይኔ ዛሬ ሁሉ ሲያረጅ ዳሽ ቀንበር ይጥላል፣ ቀንበር ይጥላል አይደለም። በሬ ናት በሬ ሲያረጅ ይታረዳል፣ ይታረዳል ልግዝሽ? ትንሽ በሬ ሲያረጅ ከጅብ ጋር ይጫወታል። ከሆነ እንስሳ ጋር ይጫወታል፣ አላውቀውም። ከመሰሉ እንስሳ ጋር ይጫወታል። እስኪ አሁን ልግዝሽ። በሬ ሲያረጅ ዳሽ ከአህያ ጋር ይጫወታል። እሺ፣ ከነብር ጋር ይጫወታል ከጅብ ጋር ይጫወታል። በሬና በሬና ነብር አንድ መስላቸ፣ ተሸንፈሻል። በሬ ሲያረጅ ከጥጃ ጋር ይውላል ይጫወታል፣ ያለ ግ ይውላል። በሬ ሲያረጅ ከጥጃ ጋር ይውላል። ያ በሬው ከጥጃው ጋር ይውላል። ስለዚህ የምን ድምፅ ታወጪ ልናለች። ያ ከሀያ ጋር ከጅብ ጋር ስትይ ስለነበር የሀያ ድምፅ አስመስልን። ተው ተው፣ አትግዛውን አትግዜ፣ ያ ወፍጮ ቤትም ሲመጣ ምንም ሲል እዛ ከተማ ላይ ታውቃቸዋለች። አሸንፊ ማለት በቢያንስ በቅጣቱ በደንብ በመወጣት አሸንፊ። አራዩ ከጥያቄዎች እኮ ቅጣቶቹ ከባዶች ናቸው። እና ታዲያ ነው በደንብ የተዘጋጀ ሰው እ በእሷ ንግግር አንድ ሙዚቃ እስኪ ለሙዚቃ ሲሆን አንድ ተሎ በይ፣ ቅጣት ነው። ያ አሻሻልኩልሽ ዳይ እጥሪ ያለች እየ ቆረቆረ ከሆዴ ሳወጣ እየ ከነከነ ከልቤ ሳወጣ ደግሞ ባይኔ ደግሞ ባይኔ መጣ

በሬ አተላ ምናምን ስጠላ ምናምን ስለሚወድ ቅድም የድምፅ የበሬ ምናምን ሞክሩ ስላልኳቸው እዛ አልወጣችሁ። ራቅ ትንሽ ጅብ። ሰከንድ እየሄደ ነው። ጅብ፣ ውሻ፣ በቅሎ። ተሸንፈሃል። ነጥብ ጥላል። እጋሹ እያለ ግን ብላ እንጂ ጠጣ እንጂ ጨምር እንጂ እናርግ እንጂ አንድን አንድ ማንድገም ይላል። ተጋባዥ አውሮ እኮ ነው፣ ልክ በዚህ አውራ ዶሮ በሰው ብቅል ሚስቱን ይጋብዛል ነው። ተሜ ተበላው፣ ተሜ ተበላ። ስለዚህ አንተ በጣም ወሳኝ ነገር ነው የሰጠው። አሁን ቅጣቱ የጅብ ድምፅ ማውጣት ነው። ቀለላ። የጅብ ድምፅ ማስመሰል። ዳይ ሰከንዶች ይሄዳሉ። አዎ፣ የቴክስታይል የሰዓቱ ሳይረን ነው የሚመስል። እሁ እንደዛ ነገር የዚህ የቴክስታይል የፋብሪካው ሳይረን ድምፅ ነው የሚመስል። የወልፍ ነው ይሄ። አዎ

ወደ ወንዝ ወረዱ። አንደሳ ማለት ነው፣ በት ነው። እስኪ ጥንቸልና ዝሆኑ ሆዳቸው ሁለቱም ወንዝ ወረዱ። አዎ፣ እነሱም ሁለቱ ሆዳቸውን ለመሙላት ወደ ወንዝ አብረው እንደሄዱ የሚገልጽ ነገር ነው። ወንዝ ላይ ውሃ ለመጠጣት ምናምን አብረው ይሄዱ። አሁን ምግብ ሲቀርብ አንተ ኃይለኛ ነህ፣ ምግብ ፋይተር ነህ። አንተ ጋር እኩል ትሰለፋለሁ። እኔ አንተ፣ ዝሆኑ እኔ ጥንቸል ሆነን ማለት ነው።

ስንፍና ሞሰብ አይከፍትም። ልክ ነህ። ግን ምሳሌ አባሉን አምጣው። ሌላ ነው። ትንሽ ፍንጭ ስትህ ዳሽ ሞሰብ አይከፍትም። ጎበዝ ሞሰብ አይከፍትም። እንዴ! ንብ ጋ የሚመሳሰል አለቀች። ልመጣ ነበር። ታይመሩን እየገመተች ነበረ። ስለዚህ ቅጣቱን ቀጥል። ያውራ ዶሮ ድምፅ ማስመሰል በደንብ አድርገህ ደግሞ ሶስና አሸንፋለች በምሳሌያዊ ንግግራችን የዛሬው አሸናፊያችን በአጠቃላይ ተመስገን ነው። ኮራ ጠብረር። ሶሲ መንገሻ ስትጫወጭበት ኑረሻል፣ ዛሬ ተሸንፈሻል። እልፍኝና ስለምደው ብዬ ነው። መልካም የተወደዳችሁ ተመልካቾቻችን፣ የእልፍኝ ጨዋታችን ዛሬ ይህን ይመስል ነበር። ዘናፈታ እንዳላችሁበት ተስፋ እናደርጋለን። ሳምንት በሌላ ጨዋታ የምንገናኝ ይሆናል። የእልፍኝ መዝናኛ መሰናዶቻችን ግን ይቀጥላሉ።